ላለፉት ሁለት ሶስት ቀናት ትኩሳት ብርድ ብርድ ማለት መቆረጣጠም አለኝ አዲሱ ወረርሽኝ ማርቡርግ ነው ሰሞኑን የምንጠየቀው ተደጋጋሚ ጥያቄ ነው ዶክተር አሚር ሙሰማ እባላለሁ ዌልስፕሪንግ መልቲ ስፔሻሊቲ ሴንተር ውስጥ የውስጥ ደዌ ስፔሻሊስት ነኝ ላለፉት ሁለት ሶስት ቀናት ትኩሳት ብርድ ብርድ ማለት መቆረጣጠም አለኝ አዲሱ ወረርሽኝ ማርቡርግ ነው ሰሞኑን የምንጠየቀው ተደጋጋሚ ጥያቄ ነው ስለዚህ አብዛኛው ትኩሳት መቆረጣጠም ብርድ ብርድ ማለት ማርቡርግ ላይሆን ይችላል በተለይ አዲስ አበባ ላይ መሀል ከተማ ላይ ሪፖርት ተደርጓል። እንደዚህ የሚሉትን ለማረጋገጥ ባለፉት አምስት ዓመታት እዚሁ ጎረቤቶቻችን ሰብ ሰሃራ ላይ ምን ያህል ማርቡርግ ተከስቷል፣ ምን ያህል ተሰራጭቷል የሚለውን ማየት ጥሩ ነው። 2021 ላይ ጊኒ አንድ ሰው ነው ሪፖርት የተደረገው፣ ያም ሰው ሞቶ ከተቀበረ ከስድስት ሳምንት አካባቢ በኋላ ነው ሪፖርት የተደረገው። ጋና ላይ በ2022 በአንድ ቤተሰብ ውስጥ አራት ሰዎች ተይዘው ሶስቱ ሞተው ነበረ። በሚቀጥለው ዓመት ላይ ደግሞ ኢኳቶሪያል ጊኒ ላይ ከ50 ማያንሱ ከመቶ ማይበልጡ ሰዎች ሪፖርት ነበረ። ከዛ በላይ አይደለም። ታንዛኒያ ላይ በ2023 ዘጠኝ ሰዎች ተይዘው ነበረ። ባለፈው ዓመት ደግሞ ጃንዋሪ 2025 ላይ ወደ 10 ሰዎች ሪፖርት ተደርገዋል። ከዛ ቀጥሎ እንግዲህ በቅርቡ እዚሁ ኡጋንዳ ላይ ወደ 66 ሰዎች ሪፖርት ተደርገው 15 ሰዎች ነው የሞቱት። አብዛኛው የጤና ተቋማት ጤና ባለሙያዎች ነበሩ። ስለዚህ ማርቡርግ እንዲህ እንደ ኮቪድ በጣም በፍጥነት የሚሰራጭ በቀናት ውስጥ ብዙ ቦታ የሚዳረስ አይነት ቫይረስ አይደለም። ከያዘ የመግደል እድሉ ከፍተኛ፣ ሞርታሊቲ ኬዝ ፋታሊቲ ሬቱ ከፍ ያለ ነው። ነገር ግን በብዙዎቹ ቤተሰብ ላይ ጤና ተቋማት ላይ ነው የሚከሰቱት። የተለመዱ የኢንፌክሽን የመከላከል ዘዴዎችን በመጠቀም እጅን ቶሎ ቶሎ በሳሙና መታጠብ፣ በተለይ የጤና ባለሙያዎች ማንኛውንም ታካሚ ሲያዩ የተለመደ ስታንዳርድ ኢንፌክሽን ፕሪቬንሽን፣ ጓንት መልበስ፣ ኢንፌክሽን ፕሪቬንሽን ሜቶዶችን በመከተል መከላከል ይቻላል። አብዛኛው ትኩሳት፣ ብርድ ብርድ ማለት፣ መቆረጣጠም የተለመዱ ከዚህ በፊት የምናውቃቸው ወባ፣ ሌሎች ኢንፍሉዌንዛ ቫይረስ የመሳሰሉት እንጂ ማርቡርግ ነው ብሎ መጨነቅ አያስፈልግም ማለት ነው። አመሰግናለሁ።